ችግር ፈቺ የፈጠራ ስራዎችን ለማህበረሰቡ የሚያበረክቱ ሙያተኞችን በማፍራት ረገድ የቴክኒክና ሙያ ተቋማት ጎለሚና ይጫወታሉ። በጅማ ፖሊቴክኒክ ኮሌጅ የማኑፋክቸሪንግ ትምህርት ሁለተኛ ዓመት ተማሪ የሆነ ወጣት ከዚህ ቀደም የነበረውን የፈጠራ ችሎታ ማሳደግ የሚያስችል ክህሎት በማግኘቱ ከዘር መዝራት እስከ ምርት ስብሰባ ያለውን ሁሉንም የእርሻ ስራ ማከናወን የሚያስችል ማሽን መስራቱን ይገልጻል። ከሰሯቸው የመጀመሪያው ስራዎች ላይ ስራ ላይ ያለው የአግሪካልቸር ላይ የሚሰራ ትራክተር ነው። ይህ ትራክተር ምን ያደርጋል? ከሚያርስበት ጊዜ ጀምሮ እስከሚያጭድበት ጊዜ ያለውን የገበሬውን ስራ ያቀልለታል ማለት ነው። ምን ያደርጋል? አፈሩ ላይ እያረሰ በሄደ ሰዓት ላይ ዘር በቆሎ ከሆነ አንዳንዷን ፍሬ በቆሎ እየለየ ይዘራልናል። ጤፍ ከሆነ ደግሞ በመስመር ይዘራልናል። ልክ እነዚህ ዘሮች በተዘሩ ሰዓት ላይ ፈርት ላይዘር ይፈልጋሉ፣ ማዳበሪያ ማለት ነው። ለዛ ይህንን ዘሩን በዘራ መሀል ላይ ማዳበሪያ እየበተንላቸው እየበተንላቸው ይሄዳል ማለት ነው። ይሄ ምን ያደርግልናል? የብዙ ገበሬ ድካም የሆነውን በትልቁ ይቀንስልናል ማለት ነው። ልክ እንደ ኪሩቤል ሁሉ በጅማ ፖሊ ቴክኒክ ኮሌጅ ትምህርቷን ተከታትላ በኮሌጁ ከአሰልጣኝነት ባሻገር የተለያዩ የፈጠራ ስራዎች ላይ እየተሳተፈች የምትገኘው ጀሚላ ሁሴንም ተወዳዳሪ መሆን የሚያስችላትን የፈጠራ ስራ መስራቷን ትገልጻለች። ዘንድሮ በሚካሄደው እንትን ቴክኖሎጂ ውድድር ላይ አንድ የሻማ ማምረቻ ጅማ ላይ እንድንጀምር በዛ ላውም ለውድድርም እንድትሳተፍበት ተስፋ ያደርጋለሁ። ምንም መብራት ኃይል አይፈልግ ጉልበት አይፈልግ ቤታቸው ቁጭ ብሎ ሱቅ ላይ ከፍቶ ራሱ የሆነ ዲስትሪብዩት ማድረግ ይችላሉ። ሰልጣኞች ብቁና ተወዳዳሪ የፈጠራ ባለሙያ እንዲሆኑ በቂ የሙያ ክህሎት ስልጠና እየተሰጣቸው ይገኛል። ተማሪዎች እንደየዘነባላቸው በኮሌጁ የተለያዩ የፈጠራ ስራዎች ላይ እንዲሰማሩም ግብአትና አስፈላጊ ድጋፍ እየተደረገላቸው እንደሚገኝም ተገልጿል። የማቴሪያልም ድጋፍ አለ፣ ሙያዊ ክትትል አለ፣ ማማከር አለ። ኮሌጁ እነዚህን ሰልጣኞችንና አሰልጣኞችን ይዞ ይቀርባል። በዛ ላይ ተወዳዳሪ ሆኖ ችግር ፈቺ ቴክኖሎጂዎችን በመስራት ለበረሰቡ በማሰራጨት ሌላ ቦታ የተሰሩትንም በማየት እና ችግር ፈቺ ናቸው የተባሉትን በማየት ልምድ ልውውጥ አድርጎ ለመምጣት ነው። አሁን የተዘጋጀ ነው ማለት ነው ተረጋግጦ ለአካባቢው የችግር ፈቺነቱ ተረጋግጦ ገቢ ማስገኘቱ ተረጋግጦ እንዲሁም ደግሞ ቴክኖሎጂው ለምን ያክል ሰው የስራ እድል ይፈጥራል የሚለው በደንብ ተጠንቶ፣ ምን ይደረጋል አዋጭነቱ ላይ ትኩረት ሰተን አዋጭ ሆኖ ከተገኘ ያ ቴክኖሎጂ በስፋት እንዲመረት እናደርጋለን። ከዛ ፕሮዳክሽን ኤሪያ ላይ በመግባት ማለት ነው። ከዛም በኋላ ይሄ ባለ ቴክኖሎጂው የሚጠቀመው ህብረተሰቡ የሚጠቀማል። የጅማ ፖሊቴክኒክ ኮሌጅ ከ15 በላይ ሙያዎችን እያሰለጠነ እንደሚገኝና ተማሪዎች በኮሌጁ የሚሰጣቸው ስልጠና ገበያ ተኮር እንዲሆን እንዲሁም ተወዳዳሪ መሆን የሚያስችላቸው ስለመሆኑ የኮሌጁ ዲን አቶ መሀመድ አብደላ ተናግረዋል። እኛ የምንሰጠው ከ15 በላይ ሙያዎች አሉ። በዚህ ሙያዎች ሁሉ ቴክኖሎጂ ይሰራል። ፈጠራ ይሰራል ከፈጠራም ሌላ መቶ ፐርሰንት ደግሞ ደሞ ከውጭ የሚገቡትን ኢምፖርት ስብስቲትዩሽን ኮፒ እናደርጋለን። ሌላም ደግሞ አገር ስሰሮትን ደግሞ እናሻሽላለን በየጊዜው ከህዝቡ ፍላጎት ከማህበረሰቡ ፍላጎት እና ከገበያው ፍላጎት ጋር መሄድ የሚችለውን ቴክኖሎጂ ወይ ስልጠና እንሰጣለን ማለት ነው። በኮሌጁ የማህበረሰቡ ኑሮ በቴክኖሎጂ የሚያቀሉ የተለያዩ የፈጠራ ስራዎች በተማሪዎች በሰልጣኞችና በጥቃቅንና አነስተኛ የተደራጁ የፈጠራ ባለሙያዎች እየተሰራ እንደሚገኝም ተመላክቷል።